እንደ ሀገር የትራፊክ አደጋን ለመቀነስና ለመከላከል እንዲሁም የችግሩን አሳሳቢነት በመገንዘብ መንግስት በትኩረት እየሰራበት ይገኛል። ስለሆነም የትራፊክ አደጋን ለመከላከል ያስችል ዘንድ ከፌዴራል ከክልል፣ ከዞንና ከሌሎችም መዋቅሮች የተውጣጣ ቡድን ወደ ሶዶ ከተማ በሚወጡና በሚገቡ ተሽከርካሪዎች ላይ ድንገተኛ የቁጥጥር ስራን ፈጽሟል። አቶ ማተመታደሰ በፌዴራል የመንገድ ደህንነትና መድህን አገልግሎት የህግ ባለሙያ ናቸው። እንደ ሀገር የትራፊክ አደጋን ለመከላከልና ለመቀነስ ከሚመለከታቸው አካላት ጋር በቅንጅት የመስክ ቁጥጥር እያደረጉ እንደሆነ ያነሳሉ። እንደ ሀገር ውጤቶች ባንዴ አይመጡም። ሁሉም ሰው ተረባርቦ የአንድ ሰው የትራፊክ አደጋ የሚደርሰው በተለያዩ ችግሮች ነው። የአሽከርካሪ፣ የተሽከርካሪ፣ የመንገድ፣ የብዙ ነገር ጥምር ውጤት ነውና ለአደጋ መንስኤ የሚሆኑት እነሱን እንደኛ መንገድ እንትን ላይ አደጋ ላይ በሚደርሱ ነገሮች እንትን እያልን ነው። እንደ ቁጥጥሩን ዘመን እንደ ወተን እንደ ሀገር ከተመረጡ ሰባት ክልሎች ውስጥ አንዱ ደቡብ ኢትዮጵያ ነውና ከደቡብ ኢትዮጵያ ውስጥ አንዱ አሁን ያለንበት ሶዶ ከተማ ላይ እኛ ያለነው እና ከዛ ውስጥ ግን ያንን እንደ እንትን የምንጠቀምባቸው ወይም እኛ እንደ አደጋ አደጋ መንስ የሚሆኑት ላይ ነው ትኩረት እያደረግን ያለ ነው። የትራፊክ አደጋን የመከላከል ስራ ሁሉንም አካላትና የማህበረሰብ ክፍል በቀጥታ የሚመለከት አንገብጋቢ ጉዳይ እንደሆነ የሚያነሱት በደቡብ ኢትዮጵያ ፖሊስ ኮሚሽን የትራፊክ አደጋ መከላከልና ፍሰት ቁጥጥር ዳይሬክቶሬት ዳይሬክተር ኮማንደር ለማላቸው ሬ የዕለቱን የመስክ የትራፊክ ፍሰት ቁጥጥር ዋነኛ ዓላማ ይላሉ። ቁጥጥሩ አላማው ያው ትራፊክ አደጋ እንደሚታወቁት በርካታ የሰው ህይወትን እየቀጠፈን ያለው ንብረትን ያወደመን ያለው እየሞተም ያለው ሰው ያው ከ17 እስከ 27 ዓመት አምራች ዜጋ ነው። ይወድመ ያለውና ከዚህ አንፃር በኢኮኖሚም በማህበራዊም በስነ ልቦናም ከፍተኛ ተጽዕኖ ነው በሰዎች ላይ እያሳደረ ያለውና ይህንን አስጠቃቂ የሆነ የትራፊክ አድጋን ለመቀነስ በሁሉም አካባቢ እኛ ሶስቱ ከተሞች ላይ የሚሰራ እንጂ በሁሉም ዞኖች በአስርቱ ዞኖች በሶስቱ ከተማ አስተዳደር ላይ ስራዎቹ በዚህ መልክ ተጠናክሮ የተሰራ ነው ያለው። ቁጥጥሩ አሁን እንደምናየው ብዙ መኪናዎች ፍሰት ምን ያህል እንደሆነ አይታችኋል። ኃይል ተጨምሮ ደግሞ ሲቆጣጠር ምን ያህል ውጤት እንደነበረም እራሳችሁ ያያችሁበት ሁኔታ ነው ያለው። ነገር ግን እንደዚህ አይነት ድጋፎች በጣም አስፈላጊዎች ናቸው። አንዱ ከአንዱ ጋር ልምዱን ሼሩ ሼር ሲደራረግ እውቀቱንም ያዳብራል። ይህን በተለይም አምራች የሆነውን የማህበረሰብ ክፍል ህይወት እየቀጠፈና የአካል ጉዳት እያደረሰ ያለውን ብሎም የሀገሪቱን ኢኮኖሚ በእጅጉ እየጎዳ የሚገኘውን የትራፊክ አደጋን ለመከላከልና ለመቀነስ በክልሉ ውስጥ በርካታ ስራዎች እየተሰሩ እንደሆነ የሚጠቁሙት በክልሉ የትራንስፖርትና መንገድ ልማት ቢሮ የመንገድ ደህንነት ባለሙያ ወይዘሮ ሰርካለም ሙልጌታ ናቸው። ከምንሰራቸው ነገሮች አንዱ ቁጥጥር ላይ ነው። በቁጥጥር ወቅቱ ደግሞ ቁጥጥር ስንሰራ የማስገንዘብ የማስተማር ህግ የማስከበር ስርዓቶች አሉን እና እንደ ክልላችን ከፌዴራል መንገድ ደህንነትና መድን ፈንድ አገልግሎት ከፖሊስ ከፌዴራል ፖሊስ ጋር በመቀናጀት በሀያ አስራ ስምንት የመጀመሪያ ሩብ ዓመት ላይ ነው እንግዲህ አሁን አገራዊ ቁጥጥሩን ወተን ያለ ነው። በክልላችን ዘንድሮ ሁለት ሺህ አስራ ስምንት አንደኛ ሩብ ዓመት ተገምግሟል። ንጽጽርም ተሰርቷል። ወደ 20 አደጋ ነቀነስ ነው 2017 አንደኛ ሩባ ወት 119 ነው ደረሰው 2018 ደግሞ 99 አደጋ ነው እሱ ስቀነስ 20 አደጋ ቀንሰ ነው የተገኘውና አሁን የሁለተኛ ሩባ ወት ልክ አደጋ ለመቀነስ ነው እየሰራናል ነው በመጨረሻም በትራፊክ ፍሰት ቁጥጥሩ ወቅት ከአሽከርካሪዎች ኃላፊነት ጋር በተያያዘ ሀሳቡን የሰጠን አሽከርካሪ አሳምነው ይገዙ እንዲህ ይላል ህዝብንም በሰነስራት በፍቅር ማድረስ

እያደረሰ የሚገኘው ማኅበራዊና ኢኮኖሚያዊ ቀውስ ከፍተኛ እንደሆነ ጥናቶች ያሳያሉ። ለትራፊክ አደጋ መከሰት ከሚጠቀሱ መንስኤዎች መካከልም በቀዳሚነት የሚነሳው የአሽከርካሪዎች ብቃትና የሥነ ምግባር ችግር መሆኑ ቢታመንም አደጋው ከሚያስከትለው ትልቅ ችግር አንጻር ጉዳዩን በአንድ ወገን ላይ ብቻ ጣት መቀሰር ሳይሆን ሁሉም አካል የበኩሉን ኃላፊነት ሊወጣ ይገባል።